የኛው ውድ ቤተሰቦች የእኛ ውድ ቤተሰቦች፣ ይችላል እንዲህ ሆዳም! በውሸት በዩትዩብ የምትለቅመው ዶላር አልበቃ ሲል በቲክቶክ ላይቭ ገብተህ የመዳም ቅመሞችን ገንዘብ ትሰበስባለህ። ይህ እኮ ሌብነት ነው፣ ዘረፋ በአደባባይ አይን ያወጣ ዘረፋ። ለአንተ አንበሳ የሚያወርደው እኮ የአሜሪካው ከበድ አይደለም፣ የአረብ ሀገሯ ሱሱ ነች። ለአንተ አንበሳ ወይም አበባ የሚያወርደው አውሮፓ የሚኖረው ዳስፖራ አይደለም፣ አሜሪካ የሚኖረው ዳስፖራ አይደለም፣ አረብ ሀገር የምትኖረው የመዳም ቅመም በአንድ ሺ ሪያል ወይም በአንድ ሺ ድርሃም ተቀጥራ የምትኖር ማለት ነው። የአረብ ሀገር ሴት ነች ለአንተ አንበሳ የምታወርደው። አረብ ሀገር የሚኖሩ አብዛሃኞቹ ሞኝነት አለባቸው። እነዚህ ሞኞች ደግሞ እናንተን ይከተላሉ። የእናንተን ውሸት እውነት አድርገው ይይዛሉ። ጠባን እኔን አይጨምርም። ምክንያቱም እኔ እንደ እናንተ አይነት ውሸታም አይጫወትብኝም፣ አይሸውደኝም ማለት ነው። እነዚህ ልጆች ስለሚወዷቸው ለእናንተ ምንም ነገር ያደርጋሉ። እንኳን አይደለም አንበሳ ማለት ነው ኩላሌታችሁን ስጡን ብትላቸው ይሰጣሉ። ይሰጧችሁና ትሸጡታላችሁ ማለት ነው። ገባችሁ? አቶ አብሬሽና ሩታ ማለት ነው። እና እናንተ ይሄን ተጠቅማችሁ ገንዘባቸውን እያደረጋችሁ ትለቅማላችሁ። ይሄ ሌብነት ነው። እናንተ ከበቂ በላይ በዩቱዩብ ብር ታገኛላችሁ። እነሱ ደግሞ በአንድ ሺ ሪያል በአንድ ሺ ድርሃም በአንድ ሺ ያኔ በቀላል በትንሽዬ ብር ተቀጥረው የሚኖሩት ከእነሱ እንዴት ነው እናንተ ብር የምትቀበሉት? እንዴት ነው ላይቭ ገብታችሁ ላይቭ ላይቭ ገብታችሁ እኮ አንበሳ የሚያወርድላችሁ አውሮፓ የሚኖር ዲያስፖራ ገንዘብ ያለው ሀብታም ምናምን እነሱ እኮ እናንተ አይከተሉም። እነሱ አይደሉም እኮ ለእናንተ አንበሳ የሚያወርዱላችሁ ማለት ነው። የአረብ ሀገር በግ ነች፣ አላማ የሌላት እንደ እናንተን የሚከተሉት ማለት ሁሉም አይደለም፣ ጀግኖችም አለን። እና እንደዛ እንደዛ አይነቶቹ አላማ ቢሶች፣ አስተሳሰብ የሌላቸው ጅሎቹ እነሱ አንበሳ ያወርዱላችኋል፣ እናንተም ደግሞ ትፈነጥዛላችሁ። ተሰባስበው እኮ ነው ወረደልህ ምን ያስፈነጥዝሃል? ይህ የዋኋን የምስኪኗን የአረብ ሀገር ሴት እኮ ነው ብር እየበላህ ያለው ምንድን ነው ማለት አብሬሽ። ትናንትና ያኔ ቲክቶክ ላይ ቆርጠው ምናምን አይቼ ማለት ነው እና እናንተ ላይፍ አልከታተልም፣ ምክንያቱም ስራ ፈት አይደለሁማ። እንዴት ብዬ ነው እኔ ውሸታም የጅል ላይፍ፣ ምናችሁ እንደወደዷችሁ ራሱ አላቅም ማለት ነው። እና እንደዚህ የምትፈነጥዘው አልጋ ላይ እንዲህ ምናምን፣ የአረብ ሀገር ሴት እኮ ነች አንበሳ ያወረደችልህ ሞኟ፣ የዋኋ መጨረሻ ማለት አላማ የላትም። አንዳንዶቹ አላማ የላቸውም። ይህ በቃ በሰዓቱ ወር ደመወዝ ትቀበላለች፣ እዛም፣ እዛም፣ እዛም ትረጫለች። ምን እንደምታደርግ አታውቅም። መጨረሻ ላይ ሜዲያ ላይ ትወርቃለች ማለት ነው። እናንተም ደግሞ ይህን ተጠቅማችሁ ይህን ሞኝነታቸውን ተጠቅማችሁ በቲክቶክ ላይቭ እየገባችሁ አንድ እኮ ናችሁ፣ ሁለታችሁ። አብሬሽና ሩታ ጓደኞሞች ናቸው እኮ። ጠባ ነው ይህ። ባለትዳር ፍቅር ምናምን የለም፣ ጠባ ማለት ሁለታችሁም የተጠቀማችሁ ነው። አውቃችሁ ሳትጣሉ የተጣላን፣ ሳይረገዝ ተረገዘ፣ ሳትጋቡ ተጋባን እያላችሁ የአረብ ሀገርን ሴት የምትሸውዱ በቃ የምትጫወቱባቸው እናንተ እኮ ናቸው። ሶ ቢያንስ በዩቱብ የሀገራችን ልጆች ናችሁ፣ ችግር የለም እደጉ። ሰብስክራይብ አድርገናል፣ ላይክ እናደርጋለን፣ ኮሜንት እናደርጋለን። በዩቱብ እኛ አንከፍልበትም፣ የመዳም ሸበካ ነው የምንጠቀመው፣ ችግር የለም። ታዲያ እኛ በነፃ እየረዳ ናችሁ ማለት ነው። በነፃ ብር እያገኛችሁ እንደገና አየህ አይበቃንም። በቲክቶክ ላይ ብንግባና አንበሳ ውርዱልን ሆዳም አንተ። ሲጀመር ያንተ አፍና የአንተ ሆድ መሙሊያ የለውም ባይዘ ወይ ማለት ነው። እውነቴን ነው የምልህ አብሬሽ ማለት ነው ይሄ ሌብነት ነው። የአረብ ሀገርን ሴት ማንም ነው የሚያሞኛት ገባ። ጅሎች ናቸው አብዛኞቹ ማለት ነው። አብዛኞቹ አላማ የላቸውም። መጨረሻ ላይ ግን ሜዳ ላይ ይወድቃሉ። ገባ። እና እናንተ ስለሚወዷችሁ ለእናንተ ብለው ምንም ያደርጋሉ። ኩላሌታቸውም ይሰጣሉ። ልባቸውንም ሰጥተዋል ገንዘባቸውንም እየሰጡ ነው ምንም ያደርጋሉ ለእናንተ ማለት ነው እናንተም ይህን ተጠቅማችሁ ኑን ብላችሁ እንብላችሁ ብላችሁ እኮ ነው የምትባሉት እናንተ የአረብ ሀገር ሴቶች ማለት ነው በቃ የአረብ ሀገርን ሴት በቃ ለመብላት ትንሹም ትልቁም ሀብታሙም ድሃውም በጣም ነው የሚሯጠው ማለት ነው እና እና አብረሽ እና ሩታም እንግዲህ እነሱም እንግዲህ እንትሁ ነው ማለት ነው የእኔ ቤተሰቦች እንደዚህ ናቸው የእኔ ቤተሰቦች እናንተ ጅሎች ደደቦች የማንም መጫወቻዎች አሁን እነዚህ ይጫወቱባቸው ነበረ ቆይ ምናቸውን ይሳባችሁ ወይ ጥሩ ነገር አይሰሩ ወይ የሚያማልል ነገር የለ፣ ወይ ምንድን ነው ምንድን ነው ግን ማለት ነው። እኔ አላቅላችሁም ወደዷቸው። የሰው ሰው ልጅ ዝንጀሮ ይወዳል ዝንጀሮ ዝንጀሮ ሲወደድ የለ እንኳን የሰው ልጅ ሆኖ ተፈጥሮ ማለት እና የአበጋዝ ሆድና የአበጋዝ አፍ መሙሊያ የለውም። እናንተም ባዶ ያስቀራችኋል፣ ኪሳችሁ ባዶ ይሆናል እንጂ እድሜ ልካችሁን ስደት እየሰራችሁ ለአብሬሽ ብትሰጡ ሆዱና አፉ አይሞላም። ልንገራቸው። ሩታን ሴት ልጅ ነች ችግር የለም ስጧት ከተረፋችሁ እንዴት እናንተ ልሆ እንዴት አጨበጭባላችሁ? በጣም እነሱ እኮ አንድ ናቸው። ኮ አልተጣሉ ወይም አልተጋቡ ያልተፋቀሩም፣ ዝም ብለው አላደለ። ዝም ብሎ በቃ ጊዜው ያለ፣ ዝም ብሎ በቃ እንደዚያ ሆኖ እያለ እናንተ ተጣላን፣ አረገዝን፣ ወለድን፣ እንደዚህ ምናምን። ብታረግዝ እንኳ ራሱ ከሌላ ቅልቅል ነው ባይዘው፣ ሩታዬ ብታረግዝ ስትፍሩለት እና እንደዛ እናንተን ይጫወቱባችኋል ማለት ነው። ገባችሁ አይደለም እና እናንተ በቃ አረብ ሀገር የምትኖሩ አብዛኞቹ ደደቦች በቃ መጫወቻ ናቸው። አይደለ እና ላማ ቢሶች ማለት ነው። የኛ ሩታዬ አሸነፈች። ሩታዬ ምን አለች? አይኔ ዝም ብሎ ነው የሚያለቅሰው አለች እኮ። በቃ ለዛ እኮ ነው አበጋዝ መርጦ ያመጣች ማለት ነው። በቃ መሸለም አለብህ ይበላል። እኔም እኮ ተናገር ያለው በነገራችን ላይ ማለት ነው። በማልቀስ በለቅሶ በመውደድ ዝም ብሎ በማልቀስ አንደኛ ሩታዬ መሸለም አለባት ብዬ ግጥምም ገጥም ያለው ተናግር ያለው ማለት እና ዝም ብሎ በቃ አይነሽ ዝም ብሎ ማልቀስ ይወዳል። ለዛ ነው አበጋዝ መርጦ ያመጣች ማለት ምክንያቱም ማልቀስ ያው ሚዲያ ላይ ማልቀስ ዶላር ስለሚያስገኝ ማለት ነው። እና በመጨረሻም እንግዲህ ሩታ እያሸንፋ ሌባ የሩታ የበጎች አሸንፈዋል ማለት ነው። እንኳን ደስ ያላችሁ በሉ፣ ቶሎ ስጡ እናንተ አላማ ቢሶች ማለት ነው እና አላማ ቢሶች ቀጣይ ደግሞ እሱዬና ፍቅርዬ ማለት ነው፣ የኔ ቆንጅዬዎች ማለት ነው፣ የእኔ መለለዎች፣ የእኔ የምታምሩኝ ማለት ነው። ባይዘ ወይ ሁለታቸው እምነታቸው አንድ ሆኖ ቢጋቡ ደስ ይለኛል ማለት። ሁለቱም ግን እምነታቸው አንድ አይደለም። በቃ እምነታቸው አንድ አይደለም። ግን ሁለቱ በጣም ነው የሚመቹ። በቃ ይሄዳሉ አብረ ሁለቱ ማለት ነው፣ የኔ ቆንጅዬዎች ማለት ነው። በነገራችን ላይ እሱ በጣም ምርጥ ልጅ ነው፣ ነቴ ነው የምላቸው። መልክም አለ፣ ቁመናም አለ፣ ፀባይም አለ። ፍቅርዬም ደግሞ እንደዛው የኔ የኔ አበባ ማለት ነውና ሁለታቸው በቃ ያምሩኛል፣ ግን አይጋቡም፣ አታስቡ ማለት ምክንያቱም እምነታቸው አንድ ስላላደለ ማለት ነው። ትላንትና እንግዲህ እሱዬ ሄድኩኝ ብሏል፣ ሄድኩኝ ብሏል። ፍቅርዬን ለምንድነው ይዛት ያልሄድከው? ቀጥሉ፣ በዚሁ ቀጥሉ፣ ቀጥሉ፣ ቀጥሉ። በቃ ላደል ሞቅ ማለት አለበት፣ ባይዘወይ ማለት ነው። እና ሁለታቸውም እንዳድጉ ማለት ነው። ሁለታቸው በጣም ነው ወዳቸው፣ ፎፉዬንም ግን ወደዋለሁ ቤት ፉፉ መሰደብ የለበትም፣ ባይዘዊ ማለት ነው እና እንደዛ ነው ላችኋለሁ። ሲቀጥል ደግሞ ሙቤ፣ ሙቤ ማለት ነው ሁለመቶ ኬ ገብቷል፣ የኔ ወንድም ማለት ነው። ሙቤ ሁለመቶ ኬ ገብቷል ማለት ነው። እንኳን ደስ ያለ፣ የእናቱ ልጅ፣ የኔ አመለ መልካም ወንድም ማለት ነው። ብዙ መጥፎ ጊዜያቶችን፣ ብዙ ፈተናዎችን አሳልፈሃል። አልሐምዱሊላ ሁለመቶ ኬ ገብታል። ቀጣይ ደግሞ በቅርብ ምን ይቀራችሁ ነገር አለ እንደ በጎችዬ ማለት እና ሙቤዬ፣ ሁለት መቶ ኬ ገብቷል። ብዙ ፈተናዎችን አሳልፈሃል። በአንተ ስምና በአንተ ፎቶ እየከፈቱ በቤታቸው ሰው ሲበሉ ሲያሙ ስምህንና ፎቶውን ሲያስጠፉ የኖሩ ልጆች አይተናል ማለት ነው። እነሱም አልተሳካላቸውም ማለት ነው። መጥፎ ስራ መጨረሻው መጥፎ ነው። ያኔ አያዋጣም ይጥላል። እና አልሐምዱሊላ በመጨረሻም አንተ ጥሩ ልጅ ነህ ንጹሕ ልብ ያለህን እና ከዚህ ደርሳል ማለት ነው። ጥላቶችም እርር ብለዋል ማለት ነው። እሱን ለመጣል በስሙ እየከፈቱ ብዙ ነገር ሲያደርጉ ያ እነሱ ሰብስክራይብ እንዲዳረጉና የእሱ ሰብስክራይብ ወደታች እንዲወርድ ብዙ ልጆች ከፍተው ነበር ማለት ነው። አልሐምዱሊላ እነሱ ከስረዋል፣ ሙቤዬ ደግሞ አሸንፏል ማለት ነው። በጣም ደስ ብሎኛል። እንግዲህ ቅንቅራሞቹ፣ ጥላቶቹ ተቃጠሉ ማለት ነው። በሱ ስም ከፍታችሁ በሱ ስምና በሱ ፎቶ ሰው ስትበሉ፣ ሰው ስታሙ፣ ያልሆነ ነገር ስታደርጉ፣ የራቁት ፎቶ የሰው ፎቶ ከራቁት ፎቶ ጋር ያቀነበራችሁ በሱ ስምና በሱ ፎቶ ብዙ ነገር ያደረጋቸዋል። ምቀኞች አላቸው። የሚያሳዝነው ደግሞ ሙስሊሞች ናቸው። የሙስሊም ወንድማችሁን ስምና ፎቶ ስታበላሹ የነበራችሁ ማለት ነው። ፈጣሪ ልብ ይስጣችሁ። ያው ገቢ ቅጣታችሁን አግኝታችኋል። ባይዘው ወይ እና ሙቤ ሁለት መቶ ኬክ ገብቷል። የኔ ሸበላ ወንድም፣ የኔ መልካም ወንድም ሸበላን እንዲ መላጣ ነው ለነገሩ። እና ችግር የለ ማለት ነው። እንኳን ደስ ያለ። ከዚህ በላይ ትሄዳለህ። ኮንግራ ማለት ነው። ፍቅርዬና እሱ እየኔ ወድጃቸው ልሞት ነው። በነገራችሁ ላይ ወረቢ እውነቴን እኮ ነው ሁለታቸው። እኔ ሁሉንም ወዳለ። ባይዘወኝ የማንም ጥላቻ የለኝም ማለት ግን አሁን ደግሞ ፍቅርዬና ፉፉዬ በፍቅር ጠብ አድርገውኛ ፉፍ እያልኩ እንደ ፍቅርዬና በፊት ፍቅርዬና ፉፉዬ በጣም ነበር የምወዳቸው አሁንም ወዳቸዋለሁ ደግሞ አሁን ማለት ነው እንደ አዲስ ፍቅር ይይዛል እንዴ እንደ አዲስ ፍቅርዬና ሶ በቃ አብሮ ሲሆኑ በቃ ደስ ይሉኛል ማለት ነው ሁለቱም በቃ ደስ ይላሉ ሁለቱም ቆንጅየ ሁለቱም በቃ መለድ ሸጋ በቃ ደስ ይላሉ ምናምን ነገር የኔ ቁመታሞች ማለት ነው የኔ ምርጦች የኔ ምን ልበላችሁ? እውነቴን ነው ወረብኝ እና ደስ ብለውኛል። በዚሁ ቢቀጥሉ በቃ በደንብ ቢሰሩ ደስ ይለኛል። ወዳችኋለሁ። ባይዘወይ ከአጠፋ ይቅርታ።